ተመልከቱ ቤዛ ማለት ተመልከቱ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። አለቃ ኪዳነ ወልድ ክፍሌ የጻፉት የአማርኛ መዝገበ ቃላት ላይ ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ተያዥ፣ ዋቢ፣ ዋስ፣ መድህን ማለት ነው። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው። የኔ ጌታ፣ አንደኛው ንጽሔት ስለሆነች፣ ያዳማቀስ ስለሌለባት። ሁለተኛ የመድኃኒት እናት ስለሆነች ቤዛ እንላታለን። ሶስተኛው ቤዛ የምንላት የሕያዋን ካሳ በእሷ ስለተፈጸመ። አራተኛ ቤዛ የምንላት ትርጉሙ ዋጋ መክፈል ስለሆነ እሷ ደግሞ በነገድ ድነት ዋጋ ስለከፈለች ነው። አምስተኛ ድንግል ማርያምን ቤዛ የምንላት ለውጥ ስለሆነች ነው። ቤዛ ማለት ለውጥ አይደለ? ምትክ ማለት አይደለ? ድንግል ማርያም እኮ ለውጥ ነች። እመቤታችን ደግሞ ቤዛ የተባለችው ክርስቶስ አካላዊ ቃል ቅድም ሰው የሆነ አምላክ ብዬ አይደለም ነው። አምላክ በባህሪው አምላክ ነው። ሰው ከመሆኑ በፊት አምላክነት ያለው አምላክ ነው። ሰው ከሆነ በኋላ አምላክ የሆነ አይደለም ነው። ግን ደግሞ ሰው ሆኖ ቤዛ ለመሆን ሰው የሚሆንባት ዓለሙን የምትወክል አንድ ፍጥረት ታስፈልግ ነበረ። ያቺ ፍጥረት እኛን ሁሉ ይወክላ እኛን ሁሉ ቤዛ ሆና ለአካላዊ ቃል ሰው ለመሆን ምትክ የሆነችን እመቤታችን ናት። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ በመናፍሳ ቀረነ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ ያቅም። ቤዛዊት ዓለም የምንላት በመስቀል ተሰቅላ አድናላለች እያልና ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ አይደለም። ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደግማችሁ ደጋግማችሁ ቤዛዊት ዓለም ድንግል ማርያም እያላችሁ ታመሰግኗታላችሁ። እኛ ቤዛነት ነው የምንለው፣ ለምሳሌ በመስቀል ላይ ያቀረበው የሊቀ ካህናት ሆኖ ያቀረበው ምልጃ የቤዛነት እኛን ተክቶ ያቀረበው በኦርቶዶክስ ቃሉ ቤዛ ይባላል። ቤዛ ነው። ኢየሱስ ክርስቶስ ቤዛችን ነው። ሌላ ቤዛ የለንም። በመስቀል ላይ ራሱን ያቀረበ ሌላ ቤዛ የለም። አያችው አሁን ቤዛ ከድንግል ማርያም አንጻር እንዴት ይጠረጎማል ነው ነጥቤ። ድንግል ማርያም እኮ በነገረ ድነት ዋጋ ከፍላለች። አለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት ድንግል ማርያም ናት እኮ እናንተ። ከዚህ በላይ ቤዛነት አለ? ከዚህ በላይ ዋጋ መክፈል አለ ክርስቲያኖች? ቅዱስ ገብርኤል እመቤታችን ለሰው ልጆች የዋለችው ትልቁ ውለታምን እንደሆነ ታውቃላችሁ? ቅዱስ ገብርኤል በነገራት ቃል መስማማቷ ነው። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ሥር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ላይ ያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን አትነካም። ሁልጊዜ እርሷ ልጄ፣ ወዳጄ፣ መድኃኒቴ፣ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጥሯን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት ወለወልዳ አምልኮ ስግደት። ለእሷ ክብርና ምስጋና ይገባታል። ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከእነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ሁሉ ዓለም ይባላል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ፣ ሙሴ ቤዛ ሆኖ ተላከ ማለት በመስቀል ላይ ተሰቅሎ ተንጠልጥሎ ደሙን አፈሰሰ ማለት አይደለም። ለእስራኤላውያን ምትክ ሆኖ ከእግዚአብሔር ጋር ይነጋገር ነበር ማለት ነው። ድንግል ማርያምንም ምትክ ስንላት በመስቀል ላይ ተሰቅላለች እያልን ሳይሆን ለማን ምትክ ሆናለች እያልን ነው ለሄዋል ማለት ዮሴፍ ቤዛ አድርጎ ላከኝ ይላቸዋል። ወንድሞቹ ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ምሳሌ ምዕራፍ 13 ቁጥር 8 ላይ የአሁኑ ደግሞ በጣም ይደንቃል። ለሰው ነፍስ ቤዛው ሀብቱ ነው ይላል። ገንዘብ ተሰቅሎ አድኖናል ማለት ነው? ቤዛ ስንል ሰው ገንዘቡን በአግባቡ ከተጠቀመበት በገንዘቡ ሰው መጽደቅ ይችላል ማለት ነው። ስለዚህ ዋጋ የምናገኝበት ምክንያት ማለት ነው። መንግስተ ሰማያት እንድንወርስ ደግሞ ምክንያት አድርጎ በምድር ላይ ክርስቶስን ያገኘንባት ምክንያት ማናት? ድንግል ማርያም ናት። ስለዚህ ቤዛ ስንላት የመዳናችን ዋስ ማለት ነው። ክብርና ምስጋና ለስም አጠራረ ዋሳችን ሆነች። ፍጡራን ቤዛ መባል ይችላሉ? አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም፣ ፍጡራን ቤዛ ተብሎ እቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾቅ እንዳይወጋ የሚከለክለው ማን ነው? ጫማ ነው። ይሁንልኝ ባቱን ኑሮ ድንግል ማርያም የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። እንዲያው በግድ ከሷ ይፀነሳል እንዳንል በእውነት ጌታ ከማን ይፀነስ ነበር? እሷ ይሁንልኝ ባቱን ኑሮ በግድ ከሷ ይፀነሳል እንዳንል፣ እሱ በግድ የሚጸነስ አምላክ አይደለም። ለሰው ልጆች ነፃ ፈቃድ ሰጧል። ያድን እንኳን ሲፈንግ ልድን ትወዳለህ፣ ልድኝ ትወጃለሽ ነው የሚለው አስገድዶ የሚያጸድቅ አስገድዶ ሚኮንን አምላክ አይደለም። ሌላ ሴት ጋር ይጸነሳል እንዳንል በዚያን ዘመን እሷን የምትመስል በንጽህና በቅድስና የተዘጋጀች አምላክን ለመውለድ የምትበቃ ሴት አልነበረችም እና መቤታችን ይሁንልኝ ባክቱ ኑሮ የሰው ልጆች መዳን ጥያቄ ውስጥ ይገባ ነበረ የምንለው ለዚህ ነው። ዋጋ ከፍላለችና ቤዛናት። ዓለምን ወክላ ስምምነቱን የተቀበለች ዋጋ የከፈለች ከቅዱስ ገብርኤል ጋር የቃል ኪዳን ሰነድ የተፈራረመች ድንግል ማርያም ናት ቤዛ መባል ይገባታል። ሊኮ አባ ጊዮርጊ ዘጋ አስጫ ምን ይላልመሰላቸው ሕዋን በኃጢአቷ ምክንያት ሙሉ ድንግልናዋ ድንግል ማርያም ደግሞ በሐዲስ ኪዳን ዘመን ሙሉ ድንግልና አስመለሰችልን ይላል። ማረጋገጫ ወደ መጽሐፍ ቅዱስ እንሄድ። አሁን የመንፍቅናው ዓለም ሰዎች ቤዛዊተ ዓለም ስንል ይነስራቸዋል፣ በቃ ደምደም ይሸታቸዋል። በጣም ይገርም። እንኳን ድንግል ማርያምና ሙሴ እኮ በመጽሐፍ ቤዛ ተብሏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ይህንን ሙሴን በቁጥቋጦ ውስጥ በታየው በመላእኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል እንኳን ድንግል ማርያም የኔ እናት ለኔ ቤዛ ነች። ወፍራ ምራቋን እያራሰች ደረቅ ጡቷን እያጠባች ያሳደገች እናቴ ለኔ ቤዛ ናት። አምጣ ተንበርክካ የወለደችን እናታችን ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ተርባ ያጠገበች በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰችን እናታችን ለእያንዳንዳችን ቤዛ ናት። እንዴ ሳይኖሩ ልጆቻቸውን የሚያኖሩ ወላጆች እኮ አሉ። ለውጥ ማለት ያ አይደለ እንዴ? ተጎሳቁለው ልጆቻቸውን የሚያስጌጡ ተርበው ልጆቻቸውን የሚያጠጉ እየሞቱ ልጆቻቸውን የሚያኖሩ ተሰድበው ልጆቻቸውን የሚያስከብሩ ወላጆች አሉ። ይሄ ነው ለውጥነት፣ ይሄ ነው ምትክነት። እመቤታችን እሷ ተርባለኛ የህይወት እንጀራ ሰጣናለች። ለዚህ ነው ቤዛ የምንላት። እሷ ተጠምታ የህይወትን ውሃ ጠጥታናለች በግብፅ በረሃ ተንከራታለች ተርባለች ተጠምታለች ማረፊያ እንደሌለዋት ወፍ ዛፍ ስር ተጠግታ አድራለች። በዘመድ የከበረች የሐናና የኢያቄም ልጅ ስትሆን ለልጅ አፍኛዋ መስጠት ተስኗታል ውቅያኖስን በእፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጽኗታል የበረሃው ሙቀት እንደሳት ነበልባል ገርፏታል። አሸዋው እንደ ሳተነ መጥፈሽቷታል። አሸዋው አይኗ ውስጥ እየገባ እየቆረቆራ ስለቅሷታል። የበራው ነፋስ በጥፊ መጥቷታል። ቤዛነት ይለዋል ለይ ነው ዓለም የዳነው በክርስቶስ ሞታ አይደለም የድንግል ማርያምም? አዎ የሷ መራብ፣ የእሷ መጠማት፣ የሷ መከራ መቀበል፣ የሷ ማዘን ለመዳናችን አንዱ መንገድና ድርሻ ነው። ስለዚህ ቤዛ እንላታለን። ሄደንታቸዋል እንዴ ሶሎሞን እንዲህ ይለን አለረ። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ሀጥ የጻድቅ ቤዛ ነ ይላል። ሀጥ ለጻድቅ እንዴት ቤዛው ይሆናል? ለምንድን ይሄ ተባለ? አንድ ሀጥን መመለስ የሚችል ክርስቲያን ካለ እንደሚጸድቀው ሁሉ ምክንያት እንደሚሆነው ሁሉ ድንግል ማርያምን ደግሞ ቤዛ ናት ስንል ለመዳናችን ምናችን ናት እያልን ነው። ምክንያትናት እያልን ስለዚህ ትምልክ እመቤታችን ቤዛችን የምትባለው እንደ ክርስቶስ ተሰቅላ ስጋዋን ቆርሳ ደሞን አፈሳ አድናናለች ሊቀ ካህናታችን ሆናለች ማለት አይደል። ለዋናው ቤዛ መገኘት ለክርስቶስ ሰው መሆን እኛን ተክታ እኛ ሁላችን የሰው ሀብቱ ቤዛው ነው ብለን አንተ ተክቶ ስለዚህ እመቤታችን የሰው ዘርን ተክታ በሙሉ ሁሉንም ሰው ዘር ተክታ ለቃል ማደሪያ የሆነች ለትስቢቱ በዚህ ነው ቤዛ ቤት የምትባለው መቤታችን ተመልከተው። ከዚህ የተነሳ እሱ ቤዛችን ሊቀ ካህናታችን ነው እንጂ ተረት የሚናገሩት እነሱ ናቸው። መድኃኒታችን ነው፣ ቤዛችን ነው፣ ሊቀ ካህናታችን ነው፣ ቁርባናችን ነው፣ መብላችን ነው፣ መጠጣችን ነው፣ ሁለንተናችን ነው። ለእኛ ብቻ አይደለም፣ ለሀጣን ብቻ ለጻድቃን ሁሉ ቤዛቸው ነው። መቤታችን ራሷ መድኃኒቴ ብለዋለች። መድኃኒቷ ነው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 ምን አጠፋችና ነው የምትሰደው? እውነቱን ለመናገር እኔ በጣም በእውነት የሚያሳዝኑ ሰዎች ናቸው። ቤታቸው ክርስቶስ ሊወለድ ነበር። እነሱ ያዩት ድንግል ማርያምን አንዲት ብላቴና ልትወልድ ደረሰች፣ ከአንድ አረጋዊ ጋር በራቸው ጋር ቆመች፣ አባረሯት። ግን ድንግል ማርያምን ሲመልሱ የመለሱት የሰማይና የምድርን ፈጣሪ ክርስቶስ ነ። እንግዲህ ማርያምን አላስገባም ማለት ያለው ጣጣ በጣም ከባድ ነው። እሷን መመለስ አብረን የምትመልሰው ነገር አለ። እሷን ተቀብለው ቢሆን ዛሬ እኛ ቤታቸው የሚሄድን ኢየሩሳሌም ነበር የተወለደበት እያሉ ይሰግድ ነበር አይደለ? በህይወታቸው ብቻ ሳይሆን አለ 2000 ዓመት ሙሉ ቤታቸው የሚሄዱ ይስምላቸው ነበር፣ ትልቅ በረከት ይወርድላቸው ነበር። እሷን መለስም ብለው ነው አይደለ? እግዚአብሔር ነው በራቸው እኔ እመቤታችንን እንኳን በጋህድ አይተናት እንደ አንድ ቀን በህልማችን አይተናት በሞት እንዴት ያለች ውብ ናት፣ ፈጣሪ እንዴት አድርጎ ወድዳት፣ እንዴት ያለች መልከኛ ናት። መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥር የማድነው በዚች ነው ብሎ ከክንፋቸው ላይ ሳለለ ሰሎብ ያሳየ ተመልከቱ። ከዛ በኋላ ምን አለ በክንፉ ሲላ ረቶሎ ፍጠራት ቶሎ ፍጠራት፣ ናፍቃናለች፣ ለእኛም እህት እንድትሆነ በንጽህና እንድትመስል ቶሎ ፍጠርልን። እየው ሲደርስ ስትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳል ነው። እናት እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ፣ ጠጉሬ እንኳን አፋ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት፣ ቡርክት፣ ቡርክት፣ ቡርክት እልሻለሁ ይላል።